ምንድነ ነው የሚታስብታለ? ይሄ ድራማ አይደለም፣ እናንተ ሞኞች። ኮኛ ሞኝ ግራ ገባኝ። እና እውነት ግጭት ቢሆን ሼር ይደራረጋሉ

እኔ ብዙ የለፋውበት ፍቅረኛ ነው ብላችሁ ለማሳደግ የሚመጡ ሰዎች አንቺ ደግሞ ለመለመን ነው ነው ነው ነው ነው

አንድነት ፓርክ ላይ እኮ አብረው ናቸው እያሉ አይደል እንዴ? ፍቅር እኔ ራሱ ምን ታመጣለች። እና ቲያትና ቲንግ እኔ አንድ ነገር ልንገራችሁ፣ እዚህ ጋር ክፉ ነገር ዘፈን ክፈቱ፣ ፎቶ ምናምን ቀይራችሁ፣ ፎቶ ቀይረን

ዘፈን ከፍተን ፏፋሽ እንላለን። ወሬ፣ ሌላ ነገር፣ ክፉ ነገር ከአፋችሁ አታውጡ። ነግሬያችኋለሁ እኔ ሀይሚንም ብክሮኬኔም አንድ ለአንድ ላይ እኩል ነው። አሁን እኩል ተወቷል ስራ ስለሆነ

አይ ቆይ ቆይ፣ ዳጊ ዳጊ፣ አንቺ እንደዚህ የምትሆኑ እኔም ምስጥሩን ሰምቻለሁ። እውነቴች ነው። አንቺ እኔም ምስጥሩን ሰምቻለሁ። ቆይ አንቺ እንደዚህ የምትሆኑ በውስጥ እናወራለን

ከምን ነው እነሱ ቤቶ የሚቀርጽ ቦታ ላይ ወዳጅነት ግቢ ላይ የኔ ልጆች ልከውልኛል ግን እዚህ ላይ ማድረግ አልችልም ምናምን ስትል ነበር። አንድ ላይ ነበሩ አብረው

ፎቶ ገዝት ለመስራት ነው የገባሁት፣ ማለት ነው። አሁን ጀምረን ነው ምላችሁ፣ የሁለቱም ፎቶ ገስት እንስራ። የሀይሚ ለብቻ ተሰርቷል፣ የብሩክ ለብቻ ተሰርቷል። ገደል ግቡና ማለት ነው።

ይኸው በማን ይዤ ካልፈለግሽ ጉድ ዛሬ አይደለሽም። ካላችሁ ሁለቱንም መለያየት የሚፈልጉ ወደ እዚህ የእኛ ናቸው። ሲጀመር እኮ እነሱ ያለያዩ እኮ እዚህ ከዚህ በላይ መለያየት አለን እንደ እነሱ እኮ ነው። እነሱ ናችሁ እኮ ደብረን፣ በጣም ነው የምደብረው። እናንተ ያው ካላችሁ የምርግጉ የሁለቱን

ምንድን ነው የምታስቀምጡት? ዝውውር ነው ያልፈልግም። ሳራ ምንድን ነው ይሄ? ማርያምን እኔ ስለማላት ነው።

ከዛ ይመጣል። አንቺ መስኪ ያስቀምጭ ፎቶ ያለው ባለቤቷ፣ ቤቱን ሰብስቢ፣ ቤቱን ሰብስቢኝ።